ካውንተር ያለውን ብር ሰላሳ ግድብህ ግማሹን ትሰጠኛለህ ረ ልስትሽ እንዴ እሺ አንቺ እስከ ቤቱ ሳታከፍኝ እሱ እንኳን እያማረህ ይቀራል ቆይ ለምን ደሞ አይፈሩት ለምን ደሞ አይደነግጡት አባረረችን ለምን አላሉ ጭንቅላት ቢኖርሽ ነበር እሱን የምታስቢው ግን የለም አንተ ምኮ እንደ መጥፎ ነው የምታየኝ ይህን የምንጠቅምሻል ራስሽ ራስሽን ታውቀ አደል ብዙ ባታናድን ጥሩ ነው ለመጀመሪያ እንዲ ባታናግድን ጥሩ ነው አንተ ባለጌ፣ እንፋታ። ስለ እንደምትሰልትብኝ እርግጠኛ ነበር። ሰምኛልሽ አባዬ እንደሚፈልገው ድል ያደሰርግ ደግሽ አገባ እሱ ይሄ ቤት እኮ የኔ ነው። ከና አባት መንቅር ያስወጣሃለሁ። ካሌብን ምን ይጎዳዋል ብለሽ ያሰብሹ ነገር ሁሉ አለ። እነሱን ከማስወጣትሽ በፊት በመጀመሪያ የራሽ ልብስ አስተካከይ፣ በማለት እንግዲህ ቲናን አስጠንቅቋታል ማለት ነው። ምክንያቱም ሁሉን ነገር ስለሚያውቅ አሁን ላይ እንግዲህ ቲና ቀጥታ ኤደን ባለችበት እንዲሁም ኖርማል ቤተሰብ አንድ ላይ በተሰበሰበበት ከች ብላለች። እጅግ በጣም ነበር የደነገጠችው። እሳት ጎርሳ እሳት ለብሳ ነበር የመጣችው። ምክንያቱም ከቤት አስወጣቸውና እኔ እናንተ እንደፈለግን እንሆናለን እንዴት እንደዚህ ሁሉ እየተናገርኳቸው ቤት ያክል ነገር ላስወጣችሁ ነው ስላቸው እነሱ ምንም ያልመሰላቸው ለምንድን ነው ለምንስ አይደነግጡም ለምንስ አልፈሩም ለምን አልለመኑኝም እንዴት ዝም ሊሉኝ ቻሉ በማለት እጅግ በጣም ግራ እየተጋባች ነበረ የሆነ ነገር ሊኖር ይችላል በማለት ዳኔን ጠይቃ ነበረ አንቺ እስኪ ተረጋጌ አንድ ሳምንት ብቻ ጠብቂ ሁሉን ነገር እነግርሻ አለው በማለት እንግዲህ ሲላት እሷም አልሰማችውም ሲጀምር በጣም ነው የጠገቡት ከዚህ ቤት ምንጥቅ አድርጌ አስወጣቸዋለሁ ሁላቸውንም በማለት እንግዲህ እየደነፋች ስትመጣ ነበር። ፓርቱ እያለቀው ማለት ነው። ኤደን የዳኔ ፍቅረኛ ነች። ስለዚህ አብራቸዋለች። ምን ሊፈጠር ይችላል? እውነቱን ልታቅ ትችላለች፣ ወይንስ የቃሊብ ጓደኛ ነች ብለው ያሳልፉታል ማለት ነው። ዳኔስ ምን ሊሰማው ይችላል? ሰላም ጤና ይስጥልኝ የቻናሌ ተከታታዮቼ ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ ሄደውን ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። ግፈኛዋ ሚስትና እንዲሁም የሰራተኛዋ ፍጥጫ ተከታታይ ድራማ እጅግ በጣም እንግዲህ በአንዳንድ በትዳር አጋሮች ላይ የሚፈጠር ነገር ነው እና አስተማሪ ድራማ ነው። በዚያ ላይ የሽማግሌው ትዕግስት እንዲሁም የቃሌ በሚትሁትን በጣም ማለት ነው። ሲቀጥል ደግሞ የራስ ያልሆነን ነገር አንዳንድ ሰዎች ተጋግጠው ለራሳቸው ለማድረግ በሚያደርጉት ሳይሰሩ ቁጭ ብሎ ብቻ የሰው ገንዘብ ለራስ ለማድረግ የሚጣጣሩትን በቃ ያለውን ሁኔታ የሚያሳይ ነገር ነው ማለት ነው። ስለዚህ ከዚህ ሁሉ ጉድ ከዚህ ሁሉ ነገር ራስን ሰርቶ መቀየር መለወጥ እንዳለ ማሳያ ነው ብዬ አስባለሁ ማለት ነው። በዚያ ላይ በትዳር ውስጥ ዋናው ነገር ፍቅር፣ መተሳሰብ፣ መተጋገዝ ነው እንጂ ገብታ ወይንም ደግሞ ገብቶ የእሷን ነገር ለማሳደድ መሆን እንደሌለበት የሚያሳይ በጣም ደስ የሚል ድራማ ነው። በመከባበር ማለት ነው አባቱን እንዳባቷ አባቷ ወይም ደግሞ የእሷን ቤተሰብ ደግሞ እንደ ቤተሰብ መሆን መታየት አለበት እንጂ የእሱን ቤተሰቦች አጥፍቼ ወይም ደግሞ የእሷን ቤተሰቦች አጥፍቼ የእሱ የሆነ ነገር ለራሴ ያደርጋለውኝ እንደገና ከሌላ ሰው ጋር በደስታ እኖራለሁ የሚለውን እንግዲህ የመጥፎ አስተሳሰብ መተው እንዳለብን ሰውነትን ማስቀደም እንዳለብን የሚያሳይ እጅግ በጣም በነገራችን ላይ አስተማሪ ደራማ ነው ማለት ነው። እና አሁን ላይ እንግዲህ ቲና እጅግ በጣም እየተኩራራች እየተናገረች ትገኛለች። የቤቱ አለቃ እኔ ነኝ። ፈላጯ ቆራጯ እኔ ነኝ። ስለዚህ እኔም መስማት አለባቸው። ግን ደግሞ እየነገርኳቸው እንደማስወጣቸውና እንደማባረራቸው እየገባቸው፣ ለምንድን ነው የማይፈሩት? ለምንድን ነው የማይደነግጡት? ለምንድን ነው እንደዚህ ደን ደን ብለው የተቀመጡት? ምን አግኝተው ነው? ምን ይዘው ነው? በማለት እንግዲህ ስትናገር ነበረ ማለት ነው። እንግዲህ የቃሊባ አባት ቤቱን በስሙ በስሟ አድርጌልሻለሁ፣ ካላት ቀን ጀምሮ እጅግ በጣም እንግዲህ እሷ የምታደርገውን ይብን አታውቅም። በእርግጥ ከዚያ በፊትም በጣም ብዙ ተንኮል ስራዎችን አድርጋለች ማለት ነው። የቃሊብ አባት ላይ በጣም ብዙ ግፎችን አድርሳበታለች። ቃሊብም ሳያውቅ እንግዲህ በላዩ ላይ እንግዲህ ወንድሜ ነው በማለት የራሷን እጮኛ ቤት ድረስ በማምጣት ና ፊልድ ቃሊብ ሲሄድ እሷ እንደፈለገች ከቃሊብ ምኝታ ጋር ምኝታ ላይ ማለት ነው እንደፈለገች ስትጫወት ነበር። ና ይህ ሁሉ ነገር በጣም ታጋሾች ናቸውንን ለመናገር ሌላ ሰው ራሱ ቢሆን ሌላ ውስጥ ነው የሚገባው ማለት በጣም ከባድ ስለሆነ ማለት ነው እና በትዕግስት ግን ይህን ነገር ካሁን አሁን ትቀየራለች ወደ ራሷ ትመጣለች በማለት እንግዲህ እየጠበቋት ይገኛሉ ማለት ነው። እና ይህን ሁሉ ጉድ አፍ ነው ምንም ነገር እንትን ብለው ተቀምጠዋል ማለት ነው። ሲቀጥል ስለአንቺ ብዙ ነገር አውቃለሁ የሚል ነገር ነው እንግዲህ ቃሊብ የተናገራት ማለት ነው። ቴና ቴና እንደዚያ ስላት እጅግ በጣም ደንግጣለች። ምክንያቱም ስራዋን ስለምታውቅ ምን እንደምታደርግ፣ ስራዋን ስለምታውቅ ማለት ነው። እና ምንድን ነው የምታውቀው ስለኔ አለችው። በቃ አውቃለሁ አልኩሽ አይደለ ወይ በማለት ነው እንትን ያላት ማለት ነው። ሲቀጥል አንተ ባለዬ እንዴት በኔሌ ሌላ እችት ታደርግብኛለህ? በማለት ስትናገረው ነበር ማለት ነው። ማንኛው ነው ጥፋተኛ? ወይንስ ደግሞ ማንኛው ነው ባለዬ? እንግዲህ ራሷ ነች ማለት ነው በገንዘብ ቤቱ ውሽማዋን አምታ እንደፈለገች የምትሆነው ማለት ነው። እሱን ያገባችው ለብር ብላይ ነው እንጂ እንዲሁ ለትዳር እንዳልሆነ እንግዲህ ሁላችንም አይተናል ማለት ነው። እና አሁን ኤደን ራሱ የካሊብ ጓደኛ እንደሆነች ነች እሷ የተረዳችው ግን ደግሞ የዳኒ እንደሆነች ምንም ያወቀችው ጉዳይ ያለኝ መንገድ ላይ ሲሄዱ ከቃሊብ ጋር ስላየቻት ብቻ የቃሊብ ነች በማለት እጅግ በጣም ተናዳለች። ዳኒም ደግሞ አይቷቸዋል። ዳኒም እጅግ በጣም ነበር የተናደደው፣ ምክንያቱም የእሱ ፍቅረኛ ጓደኛ ስለሆነች፣ ያው ኤደን እጅግ በጣም የምትወደድ ልጅነት ስርዓት ያላት ናት። እና ከቃሊብ ጋር ሲያያት እጅግ በጣም ነበር የደነገጠው። ቴና አንተ ምን አስደነገጠሽ? እኔ ስሽ ልደንግጥ። አንተ ለምንድን ነው የምደነግጠው? ለምንስ እንደዚህ ትሆናለ? ብላ ዳኒን ጠይቀው ነበረ ማለት ነው ዳኒ ያው በእሷ ተግባር እንደሆነ የደነገጠ ወይንም ደግሞ ግራ የተጋባው። አንቺ አንደኛ አንደኛ ፈታኝ ምናምን ትያለሽ፣ ሌላ ጊዜ ደግሞ አሁን ደግሞ ከሰው ጋር ስታዩ ለምን ሆነ ብለህ እንትን ትያለሽ። ስለዚህ የራስሽ እንትን ነው እራስሽ የምታመጭው ችግር ነው። ነገሮችን ቀስ ብለሽ ሁሉን ነገር ማድረግ ትችያለሽ ያለሽ ከአንተ ጋር እኖራለሁ እንደዚህ እሆናለሁ ለአንተ ብዬ ነው ምናምን የምትይው ነገር ውሸት ነው። ስለዚህ አሁንም ቃሊብን ትወጅዋለሽ ማለት ነው በማለት እንግዲህ የቀና መስሎ በእሷ ምክንያት የቀና መስሎ ምናምን ነገር ናገራት እና ነገሮቹን እንግዲህ ቀይስ ለማድረግ ዳኒ ሞክሯል ማለት ነው፣ ግን ደግሞ ቀስ በቀስ እውነተውን የምታቅበት ሁኔታ ይመጣል ማለት ነው። ቲና ከሁሉም ነው ከጨዋታው ውጭ ነው የምትሆነው በነገራችን ላይ ማለት ነው። ከዳኒ ማትሆንም፣ ከቃሊብ ማትሆንም፣ ከገንዘባ ማትሆንም፣ ባዶ ነው የምትሆነው ማለት ነው እና እስካሁን ታግሷቸዋል። ካሁን አሁን ትቀየራለች፣ ትመለሳለች የሚል ሀሳብ ነበረ። ግን እሷ ባገኘች ቁጥር አሁንም ጥፋት በጥፋት ነው እየደራረበች ያለችው ማለት ነው። ሽማግሌውንም በስነስርዓት እያዋረ ያወራችሁ አይደለም እጅግ በጣም ጋጦጥ በሆነ መልኩ እያወራችሁ ነው የምትገኘው ማለት ነው። እና ምንም ቢሆን የልጅሽ የባልሽ አባት ነኝ ነኝና ልታከብርኝ ይገባል ሲላት ነበር ማለት ነው እና እሷ ግን ምንም ልሰማ አልቻለችም። አሁንም በቃ ቤቱን ልሸጠው ፈልጌያለሁ እንደዚህ አስገምቸዋለሁ ምናምን እያልሽ ያወራሽ ነበረ። እኔ ግን ቤቱ እንዲሸጥ አልፈልግም ይሄን ቤት በጣም ነው የምወደው በማለት የካሊ ባባ ሲናገር ነበረ እና እሱን ነገር እኔ ነኝ የምወስነው እናንተ አይደላችሁም በማለት ስትመልስ ነበረ ማለት ነው እና ቃሊብ እንግዲህ ዳኒን በጣም ነው ያስጠነቀቀው። ምክንያቱም እኔ እንዳንተ አደለሁም በማለት ማለት ነው እና እንደዚህ ሲለው ዳኔም እጅግ በጣም ግራ ነው የተጋባው። ምክንያቱም ያው ከሄደን ጋር ስላየው እጅግ በጣም ስለተናደደ ስለቀና፣ ከአሁን አሁን ቃሊብ ሊወስድብኝ ይችላል የሚለው ሀሳብ ስለሆነ እኔ እኮ አብሬያችሁ ስላየዋችሁ እጅግ በጣም ስለቀነሁ ነው። እኔ ደግሞ እሷን በጣም ነው የምወዳት፣ ያለ እሷን መኖር አልችልም እያለ ስለሄደን እና እኔ ካባዬ ጋር መጣች። ከዚያ ሸኘዋት እንጂ ሌላ እኔ ምን አደረግኩኝ? ሲጀምር አንተ እንደዚህ ታስባለህ? ይህን ነገር አንተ ታደርጋለህ ማለት ነው ወይ ብሎ ሲናገረው ወደ ራሱ መለስ ብሎ ግራ ሲጋባ ነበር ማለት ነው። ምክንያቱም የራሱ ስራ ስለሆነ ማለት ነው። እና አሁን ላይ እጅግ በጣም በዛሬው ፓርት ላይ በጣም ብዙ ነገሮች ፍርጥርጥ ብለዋል። ቀጣይ ፓርትም እንግዲህ በዚህ መደናበር ውስጥ ማለት ነው ናም ከቤት ውጡ አትልም። እርግጠኛ ነኝ ማነች ከየት ነች ብላ ኤደንን ስለ ኤደን የምታጣራ ይመስለኛል። ኤደን ጋር ስታጣራ ደግሞ እንግዲህ የቃሊብ ጓደኛ ነች ይባላል ማለት ነው። በዳኒ ፊት በእርግጠኝነት የዳኒ ፍቅረኛ ነች አይባልም እና የሚሉት የሚመስለኝ በእርግጠኝነት የቃሊብ ፍቅረኛ ነች። ስለዚህ መብቱ ነው። አንቺም ለመፍታት ተዘጋጅተሻል። ስለዚህ የወደፊት ምሽቱ ልትሆን የምትችለው ደግሞ ኤደነች ተብሎ በነገሮቹ ግልጽ የሚሆንበት እንትን ይላል ዳኒ እንግዲህ ይቃጠላል ማለት ነው። በጣም ነው የሚናደደው ምክንያቱም እንደዚህ ሲሆን ነገሮቹን እሱ ከሚሰራው እና ከሚያደርገው አንጻር ምናልባት እሱም እኮ እንደ እኔ ሊያደርግብኝ ይችላል፣ እኔ እንዳደረኩበት ሚስቱን እንደማገጥኩበት፣ እሱም እኮ የምወዳትን ፍቅረኝን ኤደንን እኮ ለራሱ ሊያደርጋት ይችላል። ደግሞ ደጋግሞ ሽማግሌው ራሱ ኤደንን የምታገባት ከሆነ አንተ ተሎ አግባት፣ ካለዚያ ደግሞ ለልጄ እድራት አለው ሲል ተናግሯል ማለት ነው። እና ትሁትም ተናግራለች በነገራችን ላይ ኤደን በጣም ምርጥ ሴት ነች። ላንተ ልትሆን ራሱ አይገባትም ነበረ። ተው አትቀልድ ልጅ፣ እሱ እኮ ነው እየሸኛት ያለው ጭራሽ እኮ ምሳ ራሱ ጋብዟታል እያለ ስለ ቃሊብ ራሱ ለትውስ ሲያወራ ነበረ። ሲጀመር ሁለታቸው ቢፋቀሩ ራሱ ደስ የሚሉ ጥንዶች ይወጣቸዋል። ምክንያቱም እራሷ ኤደን የምትፈልገው ነገር በሙሉ ከማንጋለ ከቃሊብ ጋለው ሀብታለው ምናለው ማስተዳደር ይችላል። ሲቀጥል ደግሞ በጣም ምርጥ ጸባይ ነው ያለው። ስለዚህ ኤደን ልትሆን ትችላለች በሚለው ነው እንግዲህ እንትን ያለችው እና ይህ ሁሉ ሰው የነገሮችን ነገሮችን በሙሉ እንትን ሲል ራሱ እንደሰራው ስራ ራሱ እንግዲህ ከቴና ጋር እንደባለገው እሱ ደግሞ የኔን ሊወስድብኝ ይችላል የሚል ሀሳብ ስላለው እጅግ በጣም የሚናደድ የሚነጫነጭ ይመስለኛል ማለት ነው። ካልሆነ ያው ቴና እንግዲህ የእሱን ነገር ካወቀች የዳኒ ፍቅረኛ ነች ከተባለች ቴናም ነገሮቹን ብጥብጥ ስለምታደርገው ያው የቃልብ ጓደኛነች ብለው ቢያሳልፉት እሱ ራሱ በጊዜው ደስ የሚለው ይመስለኛል ማለት ነው። ግን ኤደን ምን ልትል ትችላለች የሚለውን ነገርም እስኪ እንግዲህ ሁላችንም በጉጉት አብረን የምንጠብቅ ይሆናል ማለት ነው። ውድ የቻናሌ ተከታታዮች ቤተሰቦቼ በያላቸው በሰላማቸው የብዛሌ ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜን ተመኘውላችሁ።